ሰላም ተማሪዎች፣ በዚህ ቪዲዮ ስለ ንዑስ ስብስብ ምንነት ወይም ሰብሴት ስለምንለው ሀሳብ ምንነት እና የአንድ ስብስብ ሰብሴቶች እንዴት እንደምንለያቸው ወይም ንዑስ ስብስቦችን እንዴት እንደምንለይ እናያለን። በምስሉ ላይ እንደምታዩት በዚህ ቬን ዲያግራም ውስጥ የተለያዩ አይነት ቅርጾች አሉ። ይሄ ቅርጽ አለ። ይሄ አምስት የተለያዩ አይነት ቅርጾች አሉ። ከነዚህ ውስጥ እነኚህን ሁለቱን መርጠን በሌላ ስብስብ ውስጥ እንዲካተቱ ማድረግ እንችላለን። ይህን በማድረጋችን የምንፈጥረው አዲሱ ስብስብ ቢ የኤ ንዑስ ስብስብ ነው ወይም ሰብሴት ይሆናል። ይህን ደግሞ እንዲያደርገን እንገልጸዋለን፣ ቢ ሰብሴት ኦፍ ኤ ብለን። ኤሴት ኤ ኢስ ኤ ሰብሴት ኦፍ ቢ ኢፍ ኤቭሪ ኢለመንት ኦፍ ኤ ኢስ ኦልሶ አን ኢለመንት ኦፍ ቢ ው ናው ኤፍ ኤ ኢስ ሰብሴቶፕ ቢ ዊ ራይት ኤ ሰብሴቶፕ ቢ። እዚህ ላይ ምንድን ነው እያልን ያለ ነው? ኤ የሚባለው ስብስብ የቢ ሰብሴት ነው ወይም ንዑስ ስብስብ ነው የምንለው ኤ ውስጥ የሚገኙት ሁሉም አባላት በሙሉ ቢ ውስጥ የሚገኙ ከሆነ ብቻ ነው። ይህንን በዚህ መንገድ እንገልጸዋለን። እስኪ ምሳሌ እንመልከት። እዚህ ምሳሌ ላይ ሌት ኤ ሴት ን ሳብሴቶ ይለናል። ይህ ማለት ኤ እንዲነ ስብስብ ቢሆን እና ቢ ደግሞ እንደዚህ እንደተገለጸው ቢሆን ኤ የቢ ሰብ ሴት ነው ወይ ወይስ ንዑስ ስብስብ ነው ወይ ነው ጥያቄው። ኤ የቢ ንዑስ ስብስብ እንዲሆን ምን ማሟላት አለበት? ኤ ውስጥ ያሉት አባላት በሙሉ ቢ ውስጥ የሚገኙ መሆናቸውን ማረጋገጥ አለብን። እዚህ ላይ አንድ ቢ ውስጥ አለ፣ ሁለት ቢውስጥ አለ፣ አራት እንደምታዩት ቢውስጥ አለ አምስት እንደዚሁ ቢ ውስጥ አለ። በዚህ መሰረት ስብስብ ኤ የስብስብ ቢ ንዑስ ስብስብ ነው ማለት እንችላለን። ይህም ደግሞ በዚህ ይገለጻል። እንዲያደርገን ኤ ሰብሴት ቢ ብለን እንጽበዋለን። ሌት ኤ ቢ ዲ ሴት ሴት ኮንቴይን ቢ ሲ ዲ ቢ ደግሞ ኤ ሲ ዲ ኢን ይዟል። ኢስ ኤ ሰብሴት ቢ ኤ የቢ ንዑስ ስብስብ ነው ማለት እንችላለን። ይህን ለማየት በመጀመሪያ ኤ ውስጥ ያሉት በሙሉ ቢ ውስጥ መሆናቸውን ማረጋገጥ አለብን። እንመልከት ቢ እዚህ ውስጥ የለም ሲጀምር ቢ ውስጥ ስለሌለ ይህ ስብስብ የቢ ንዑስ ስብስብ አይደለም፣ ወይም ኤ የቢ ንዑስ ስብስብ አይደለም ማለት ነው። ስለዚህ እዚህ ጋር እንደምታዩት ቢ የሚባለው ኤሌመንት ቢ ውስጥ ስለሌለ ነገር ግን ኤ ውስጥ ያለ በመሆኑ ኤ የቢ ሰብሴት አይደለም ብለን እናስቀምጠዋለን።

ስብስብ ደብሊው ውስጥ የሚገኝ ሆኖ ነገር ግን ቲ ውስጥ የማይገኝ ምንም ነገር ስለሌለ በዚህ መሰረት ደብሊው የቲ ንዑስ ስብስብ ነው ማለት እንችላለን። በአጠቃላይ ማንኛውም ባዶ ስብስብ ለሌላ ስብስብ ንዑስ ስብስብ ሆኖ ያገለግላል። በዚህኛው ምሳሌ ላይ ሌት ኤም ቢ ዘ ሴት ሴት ኮንቴኒንግ ስሞል ኤ ኤንድ ስሞል ቢ ለሚያራ ስክሪፕቱ ሊስት ኦል ሰብሴትስ ኦፍ ሴት ኤም። ይህ ማለት ስብስብ ኤም ተሰጥቶን የስብስብ ኤም ንዑስ ስብስብ የሆኑትን በሙሉ ዘርዝሩ ወይም ግለጹ ነው የተባልነው። ቀደም ብሎ እንደተናገርነው ባዶ ስብስብ የማንኛውም ስብስብ ንዑስ ስብስብ ስለሆነ አንዱ እሱ ነው። ከዛ ኤን ብቻ የያዘው ስብስብ እንደምታዩት የዚህ ስብስብ ንዑስ ስብስብ ነው። ቢን ብቻ የያዘው የዚህ ስብስብ ንዑስ ስብስብ ይሆናል። ሌላው ኤቢ ኤቢ እዚህም ላይ ስለሚገኝ ይህ ስብስብ የኤም ንዑስ ስብስብ ነው። በዚህ መሰረት ምን እየተነገረ ነው? ኤም ራሱ የኤም ንዑስ ስብስብ ይሆናል ማለት ነው። በዚህ መሰረት ማንኛውም ስብስብ የራሱ ንዑስ ስብስብ ሆኖ ያገለግላል። ፎር ኤቭሪ ሴት ኢስ የሳብሴት ኦፍ ይሰልፍ እንለዋለን። ቀጥሎ ያሉትን ጥያቄዎች ለመመለስ ሞክር። ሌት ኤ ቢ ሴት ኮንቴኒንግ ዋን ቱ ስሪ፣ ይሄ በኋላም ስለምንጠቀምበት መዝግባቸው ያዙት። ደን ኢስ ቢ ሴት ኮንቴኒንግ ቱ ስሪ ዋን የሳብሴት ኦፍ ኤ ወይም ቢ የኤ ንዑስ ስብስብ ይሆናል ወይስ አይሆንም? ይህ መልሱ ቀላል ነው። ለምን? እዚህ ጋ ቢ ውስጥ ያሉት ሁሉም አባላት ኤ ውስጥ ስለሚገኙ ቢ የኤ ንዑስ ስብስብ ነው እንለዋለን። በዚህ መሰረት እንዲህ ብለን ማስቀመጥ እንችላለን። ቢ የኤ ንዑስ ስብስብ በመሆኑ ምክንያት ቢ ሰብሴቶፍ ኤ ብለን እናስቀምጠዋለን። ኢስ ኢምፒቲ ሴት ሰብሴቶፍ ሴት ኤ የቅድሙ ስብስብ ኤ ማለት ነው። አዎ ይህ ደግሞ ይሆናል። ለምን ቀደም ብሎ እንዳየነው ባዶ ስብስብ ለማንኛውም ስብስብ ንዑስ ስብስብ ሆኖ እንደሚያገለግል ስለተናገር በዚህ መሰረት እንዲህ አድርገን ልናስቀምጠው እንችላለን። ኢምፒ ሴት ኢስ ሰብሴት ኦፍ ሴት ኤ። ኢምፒ ሴት በሌላ መንገድም እንዴት አድርጎ እንደሚገለጽ ከዚህ በፊት አይተናል። ስለዚህ ባዶ ስብስብ ውስጥ ምንም አባል ስለሌለ የኤ ንዑስ ስብስብ ይሆናል ማለት ነው። ኢስ ዲ ኤ ሰብሴት ኦፍ ሴት ኤ። እዚጋ እንደምታዩት ዲ ሁለትን ሶስትን እንደገና ሁለት ከእንደገና ሶስትን ይዟል። ስለዚህ ሁለት እና ሶስት ማለት ነው ሁለት እና ሶስት ኤ ውስጥ ስላሉ ዲ የኤ ንዑስ ስብስብ ሆኖ ያገለግላል። ይህን እንዲያድርገን ማስቀመጥ እንችላለን። ኤቭሪ ኤለመንት ኦፍ ኢንዲ ስ ኦልሶ አን ኤለመንት ኦፍ ኤ ዜር ፎር ዲ ስ ኤ ሰብሴት ኦፍ ኤ እንለዋል። ፕሮፐር ስብሲት ወይም መደበኛ ንዑስ ስብስብ እዚህ በምስሉ ላይ ወይም ቬን ዲያግራሙ ላይ እንደምታዩት ስብስብ ኤ የተለያዩ አይነት ቅርጽ ያላቸው ምስሎችን ይዟል። አምስት ስብስብ ቢ ደግሞ ከኤ ሊገኝ የሚችል ሌላ ስብስብ ነው። ቀደም ብሎ እንዳየነው እዚህ ላይ ያለውን ስብስብ ቢን የኤ ንዑስ ስብስብ አድርገን መውሰድ እንደምንችል ተናግረናል። እዚህ ላይ ደግሞ ለየት ያለ ነገር አምተናል። አሁን ቢ የኤ መደበኛ ንዑስ ስብስብ ሊሆንም ይችላል። ቀደም ብሎ ያያችዋት ሲምቦል ከስሯ ሌላ መስመር ነበረባት። እኩል መሆናቸውንም ለማመላከት ነበረ፣ እኩል ሊሆኑ እንደሚችሉ። እዚህ ጋር ያ የለም። እዚህ የተጠቀምነው ለየት ያለ ምስል እንደሆነ ወይም ሲምቦል እንደሆነ ተረዱ። የፕሮፐር ሰብሴት ምንነት እንመልከት። ኤሴት ኤኢሴት ቢ ፕሮፐር ሰብሴት ኦፍ ሴት ቢ ኢፍ ኤንድ ኦንሊ ኢፍ ኤ ኢስ ኤ ሰብሴት ኦፍ ቢ ኤንድ ኤ ኢዝ ኖት ኢኳል ቱ ቢ። እዚህ ጋር ምን እየተባለ ነው? ኤ የቢ ፕሮፐር ሰብሴት እንዲሆን ኤ የቢ ሰብሴት መሆን አለበት፣ ነገር ግን ኤና ቢ እኩል መሆን የለባቸውም እየተባለ ነው። ኢፍ ኤ ኢስ ፕሮፐር ሰብሴቶፍ ቢ ኤ ፕሮፐር ሰብሴቶፍ ቢ። እዚጋ እንደምታዩት ቀደም ብሎ ለሰብሴት የተጠቀምንበትን ሲምቦል ከስር ያለችዋን ዳሽ አጥፍተናል። ዳሽ የተጠቀምነው እኩል መሆንን ስለሚፈቅድ ነበር። አሁን ግን እኩል መሆንን አይፈቅድም። እዚጋ እንደምታዩት ስለ ስብስብ ኤ የስብስብ ቢ መደበኛ ንዑስ ስብስብ እንዲሆን ምን መሆን አለበት? ኤ የቢ ንዑስ ስብስብ መሆን አለበት። ከዛ በተጨማሪ ኤ እና ቢ እኩል መሆን አይጠበቅባቸውም፣ መሆን የለባቸውም ማለት ነው። ኤግዛክትሊ መሆን የለባቸው። ይሄ በዚህ ይገለጻል። በዚህ ምሳሌ ላይ ሌት ኤ ሴት ኮንታይን ዋንቱ ዘንድ፣ ባዶ ስብስብ የኤ ንዑስ ስብስብ ነው። በተጨማሪም መደበኛ ንዑስ ስብስብ ነው። አንድ እንደዚሁ መደበኛ ንዑስ ስብስብ ነው ሁለት መደበኛ ንዑስ ስብስብ ነው። ነገር ግን ራሱ ስብስብ ኤ የኤ መደበኛ ንዑስ ስብስብ አይሆንም። ለምን? እኩል ስለሆኑ። ይህን በደንብ ማጤን አለባችሁ። መሳሪውን እንመልከት። ሌት ኤ ኤንድ ቢ ቢ ሴትስ አስ ሾውን ኢን ቬን ዲያግራም። ቬን ዲያግራሙ ላይ እንደምታዩት ኤ የሚባል ስብስብ አለ። ቢ ደግሞ ኤን የያዘ ተለቅ ያለ ስብስብ ነው። እዚህ ጋር እንደምታዩት ኤ ውስጥ ያሉ አራት ኢለመንቶች አሉ። ቢውስጥ ውስጥ ያሉ ደግሞ ከእነኛ አራቱ በተጨማሪ ሌሎች ኢለመንቶች አሉ። በዚህ መሰረት ኤ የቢ ፕሮፐር ሰብሴት ነው እንለዋለን። ኤ ኢዝ ፕሮፐር ሰብሴት ኦፍ ኤ። ለምንድን ነው ይሄ የሆነው? ኤ እና ቢ እኩል አይደሉም። ለምን እንደምታዩት ኢ ና ቢ ኤ ውስጥ ስላልሆኑ ተጨማሪ ኢለመንቶች ቢ ውስጥ እናገኛለን። እዚህ ጋ ያው ኢለመንቶቹ ሊስት ተደርገው ተቀምጠዋል። እንደምታዩት ቢ እና ኢ ስሞል ቢ እና ቢ ውስጥ የሚገኙ ነገር ግን ኤ ውስጥ የማይገኙ ሌሎቹ ኤ ውስጥ የምናገኛቸው በሙሉ ቢ ውስጥ የሚገኙ ስለሆነ ኤ ኢ ፕሮፐር ሳብሴት ኦፍ ቢ እንለዋለን ወይም ስብስብ ኤ የስብስብ ቢ መደበኛ ንዑስ ስብስብ ነው እንለዋለን። ቀጥሎ ያሉትን ጥያቄዎች እንመልከት። እንደተለመደው መልሶችን ከማየታቸው በፊት ቪዲዮዎቹን ፖዝ እያደረጋችሁ ጥያቄዎቹን መልሱ። አንደኛ ጊቭን ሴት ኤ ኮንቴይንቲ ኤንድ አር ሊስት ኦል ፕሮፐር ሰብሴትስ ኦፍ ኤ ነው የተባለው ሁሉንም የኤ መደበኛ ንዑስ ስብስቦችን ግለጹ ተብለናል እዚህ ላይ ባዶ ስብስብ ባዶ ስብስብ የዚህ ፕሮፐር ሰብሴት ይሆናል ወይም መደበኛ ንዑስ ስብስብ ነው ሴት ኮንቴይንቲ የኤ መደበኛ ንዑስ ስብስብ ነው ለምን ይሄ ስብስብ እና ይሄ እኩል ስላልሆኑ እንደዚሁም በተመሳሳይ ሁኔታ ሴት ኮንቴይን አር ፕሮፐር ሰብ ሴት ኦፍ ሴት ኤ ነገር ግን እዚህ ላይ ሴት ኮንቴኒንግ ቲ ኤንድ አር ኢዝ ኖት ፕሮፐር ሰብ ሴት ኦፍ ኤ ቢኮዝ ቲስ ሴት ኤንድ ሴት ኤ አር ኢኳል። ይህን ምንድን ነው እያልን ያለነው ባዶ ስብስብ የኤ መደበኛ ንዑስ ስብስብ ነው። ሴት ኮንቴኒንግ ቲ ቲን የያዘው ስብስብ የኤ መደበኛ ንዑስ ስብስብ ነው። አርን የያዘው ስብስብ የኤ መደበኛ ንዑስ ስብስብ ነው። ነገር ግን ኤ ራሱ የኤ መደበኛ ንዑስ ስብስብ አይሆንም። እዚህኛው ጥያቄ ላይ የጠየቅነው ኢስ ኢምፒቲ ሴት ፕሮፐር ሳብሴት ኦፍ ኤቨሪ ሴት ወይም ባዶ ስብስብ ለማንኛውም ስብስብ መደበኛ ንዑስ ስብስብ ይሆናል ወይስ አይሆንም ነው ጥያቄው። መርሱ አይሆንም ነው። እዚህ ላይ በጥንቃቄ መመልከት ያለብን ምንም እንኳን ባዶ ስብስብ ውስጥ ምንም ነገር ባይኖርም ባዶ ስብስብ ለባዶ ስብስብ ቀደም ብሎ እንዳየነው ንዑስ ስብስብ መሆን ይችላል። ነገር ግን መደበኛ ንዑስ ስብስብ አይሆንም፣ ምክንያቱም ባዶ ስብስብ ለባዶ ስብስብ እኩል ስለሆኑ። በዚህ ምክንያት ባዶ ስብስብ ለማንኛውም ስብስብ መደበኛ ንዑስ ስብስብ ሆኖ አያገለግልም።